በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ስለ ጊዜዎት አመሰግናለሁ። አመሰግናለሁ። ለም ስለ ታላቁ የኢትዮጵያ ሕዳሴ ግድብ እናንሳ። የታላቁ የኢትዮጵያ ሕዳሴ ግድብ ለኢትዮጵያ ብሎም ለአፍሪካ ምን ማለት ነው? አሁን እንዳነሳሽው ለኢትዮጵያም ለአፍሪካም ብዙ ትርጉም አለው። ለኢትዮጵያውያን ታላቁ የሕዳሴ ግድብ የሀይል ማመንጫ ግድብ ብቻ አይደለም። ለኢትዮጵያውያን ታላቁ የሕዳሴ ግድብ የመቻላችን ምልክት የሞራላችን ከፍታ ነው። ይሄ የሚባልበት ዋናው ምክንያት ምንድን ነው? ታላቁ ሕዳሴ ግድብ እንዳይገነባ፣ የታላቁ ሕዳሴ ግድብ አይነት ትላልቅ ፕሮጀክቶች በሀገራችን በተፈጥሮ ሀብታችን መልማት እንዳንችል ያልተሰራብን አይነት ደባ አልነበረም፣ ያልተሞከረም ተንኮል አልነበረም። ከነዚህ ውስጥ አንዱ ኢትዮጵያውያን በተረጋጋ ሁኔታ ውስጥ እንዳይኖሩ ማድረግ ነው። ኢትዮጵያውያን በሰላም ውስጥ እንዳይኖሩ ማድረግ ነው። በኢትዮጵያ ውስጥ የፖለቲካ መረጋጋት እንዳይኖር ማድረግ ነው። ኢትዮጵያ ውስጥ የተረጋጋ ሰላም ካለ፣ የተረጋጋ የፖለቲካ ሁኔታ ካለ ኢትዮጵያውያን ጊዜያቸውን፣ ጉልበታቸውን፣ አቅማቸውን፣ እውቀታቸውን ልማት ላይ፣ ብልጽግና ላይ፣ እድገት ላይ አይውላሉ። ይሄ ነገር እንዳይሆን ያልተሰራብን ነገር አልነበረም። በሌላ በኩል ደግሞ ኢትዮጵያውያን ለዚህ ግድብ ምንም አይነት ድጋፍ እንዳያገኙ እርዳታ ድጋፍ ከየትኛውም የዓለም አካባቢ ከየትኛውም የወዳጅ ሀገራት ከየትኛውም የዓለም አቀፍ ተቋማት እንዳያገኙም ተሰርቷል። እነዚህ ነገሮችን ሁሉ አልፈን ይህን ግድብ በመስራታችን ምክንያት ትርጉሙ ለኛ የመቻላችን ምልክት ነው፣ የሞራላችን ከፍታ ነው ብለን እንላለን ማለት ነው። ምናልባትም ኢትዮጵያ በአፍሪካ ብዙ ጊዜ ከፓን አፍሪካኒዝም እንቅስቃሴ ማኳያ የተለየ የታሪክ ቦታ አላት ከነዚህ ውስጥ አንዱ ኢትዮጵያ በፓን አፍሪካኒዝም እንቅስቃሴ ውስጥ በአፍሪካውያን በጥቁር ሕዝቦች የጥቁር የሰው ዘሮች በሙሉ የተለየ ቦታ ያላት ከአድዋ ድል ጋር በተያያዘ ነው። ይሄኛው ሌላኛው የአድዋ ድል ሌላኛው ከአድዋ ድል ጋር የሚመሳሰል በዚህኛው ትውልድ የተፈጸመ ስለሆነ ብሔራዊ ኩራታችን በስሞ በመሳትነት የተገኘ የጋራ ድላችን ነው ብለን መውሰድ እንችላለን። ታላቅ ሕዳሴ ግድብ በዚህም ምክንያት የኢትዮጵያ ታላቅ ሕዳሴ ግድብ በኢትዮጵያውያን ላብ፣ ደም፣ አጥንት፣ ሀብት የተገነባ ቢሆንም ለኢትዮጵያውያን ብቻ ሳይሆን ለአፍሪካ ወንድሞቻችንም የጋራ ተጠቃሚነትን የሚያረጋግጥ ፕሮጀክት ነው ብሎ መውሰድ ይቻላል። የታላቁ ኢትዮጵያ ሕዳሴ ግድብ የፓን አፍሪካኒዝም እሳቤን እውን ከማድረግ ረገድ ምን አይነት ሚና ይኖረዋል? እኛ አፍሪካውያን የጋራ ታሪክ አለን። እኛ አፍሪካውያን የጋራ ትናንት ብቻ ሳይሆን የጋራም ዛሬ ያለን የወደፊት የጣፋንታችን የተሳሰረ ነው የሚል እሳቤ ነው። ይሄ እሳቤ አፍሪካውያን በታሪክ በባህል በቋንቋ በሁለመናችን የተሳሰርነን። ስለዚህ አፍሪካውያን ወደ አንድ መተን፣ ከተባበርን፣ ከተዋህድን፣ በኢኮኖሚ ኢንትግሬት ካረግን፣ ፖለቲካሊም ከተዋህድን ትልቅ ህዝብነን በአለም ደረጃ አፍሪካ ትልቅ የተፈጥሮ ሀብት ፖቴንሻል ያለባት አህጉር ስለሆነች ትልቅ ቦታ እንደርሳለን ነው የፓንአፍሪካኒዝም ሀሳብ የሚባለው። ይህን ለማድረግ ቀጠናዊ የኢኮኖሚ ውህደትና ትስስር ማሳካት አለብን የሚል ህልም አለን ማለት ነው አፍሪካውያን። የኢትዮጵያ ታላቁ ህዳሴ ግድብ ከዚህ አኳያ ትልቅ አስተዋጽኦ አለው። የአፍሪካውያንን የጋራ ተጠቃሚነትን የሚያረጋግጥ አንድ ፕሮጀክት ነው ማለት ነው። የኢትዮጵያ ታላቁ ህዳሴ ግድብ ለምሳሌ አሁን ባለው ሁኔታ ከታላቁ ህዳሴ ግድብ በሚመነጨው ሀይል ወይም ከምናገኘው ፓወር ለሱዳን፣ ለጅቡቲ፣ ለኬንያ ፓወር ኤክስፖርት ማድረግ ጀምረናል። ስለዚህ ከአፍሪካ ጎረቤት ወንድሞቻችን ጋር ከጎረቤት የትና ወንድም ህዝብ ጋር በዚህ ፕሮጀክት ምክንያት መተሳሰር ጀምረናል ማለት ነው። ስለዚህ የታላቁ ህዳሴ ግድብ በኢትዮጵያውያን ልፋት በኢትዮጵያን ጥረት ነው የተገነባው። ነገር ግን የጎረቤት ሀገሮችንም የተጋራ ተጠቃሚነትን የሚያረጋግጥ የአፍሪካውያንንም የጋራ ተጠቃሚነት የሚያረጋግጥ ብሎም በትልቁ ደግሞ የአጀንዳ 2063 እቅድና ህልምንም ለማሳካት ትልቅ አስተዋጽኦ የሚያበረክት ግድብ ስለሆነ ታላቁ ሕዳሴ ግድብ የኢትዮጵያውያን ብቻ ሳይሆን ፓን አፍሪካን ፕሮጀክት ነው ቢባል ማጋነን አይሆንበትም ማለት ነው። ሌላው የታላቁ የኢትዮጵያ ሕዳሴ ግድብ እውን መሆን በተለይም አፍሪካውያን በራስ አቅም መልማት አይችሉም የሚለውን አስተሳሰብ ከመቀየር ረገድ ምን አይነት ሚና ይኖረዋል? አፍሪካ በተፈጥሮ እጅግ በጣም ውድ የሆኑ ማዕድናትን ጨምሮ በተፈጥሮ ሀብት የታደለች አህጉር ናት። ለምሳሌ ነዳጅን ወርቅን ጨምሮ በሁላችን የሚገኘው ስማርትፎኖች የሚሰሩበት ለዛ ላይ ስማርትፎኖች ቴክኖሎጂ ጭምር የሚውሉ ውድ ማዕድናት እንደ ኮባልት፣ ፕላቲንም የመሳሰሉ ውድ የሚባሉ ማዕድናት በሙሉ አፍሪካ ላይ ይገኛሉ እና በዓለም ላይ በናቹራል ሪሶርስ በተፈጥሮ ሀብት እጅግ በጣም ከታደሉ አህጉራት ውስጥ አፍሪካ ቀዳሚዋ ናት። ይሄ ብቻ አይደለም። እጅግ በጣም አምራች ማህበረሰብም ያለበት ነው አፍሪካ። በሌላ በኩል ደግሞ እኛ አፍሪካውያን የምንታወቀው በድህነት ኋላቀርነት፣ ተመጽዋችነትም ጭምር ነው። ስለዚህ ምናልባትም ለዚህ እንቆቅልሽ የሚሆን ምላሽ ታላቁ ሕዳሴ ግድብ መስጠት የጀመረ ነው የሚል እምነት አለኝ አፍሪካውያን በአህጉራቸው አስበው አቅደው አልመው ፕሮጀክት ቀርጸው ሀብት ሰብስበው መስራት የሚያስችል ብቃትም አቅምም የላቸውም የሚል የተዛባ ትርክት ነው ያለው። ይህንን በጣም የተሳሳተውና የተዛባውን እይታ ሙሉ በሙሉ የሚቀይር ፕሮጀክት ነው ብለን መውሰድ እንችላለን። መልካም። በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ስለ ጊዜዎት እናመሰግናለን። እኔም በጣም አመሰግናለሁ።